አንዴ ሁሉ ሰው እጆቹን ከፍ ያድርገልኛል ከፍ አርጉ ለት እጆቻችሁ ተቀባ እንዲህ አታውጣችን ዘርጋ ፈታ እስቲ እንደዚህ ያንቀሳቀሳችሁ አባ እሳት ይቀመጥ እጃቸው ላይ መናፍስትን የሚበላ በሽታን የሚበላ መርገምን የሚበላ የሚያቃጥል እሳት እጃቸው ላይ ይቀመጥ እጃቸውን እላቸው ሲጭኑ የተሰወሩ መናፈስቶች ዘመናትን ያስቆጠረ በሽታ ደዌ፣ ከዘር ሐረግ የሚመጣ መርገም በኢየሱስም ስም በእሳት ፊት እንደሚቀልጠው ይቅለጥ ይቅለጥ። እጃቸው ላይ እሳት ይለፍ፣ እጃቸው ላይ ኃይል ይለፍ። ኢየሱስ አንድ አስራ ሁለት ነፃ መውጣት የሚገባቸው ሰዎች አሉ። አንድ ጊዜ ግንባራችሁ ላይ እጃችሁን ጫኑና አይናቸውን ጨፍኑ። በተለይ የጌታ መንፈስ ይናገረኛል ሶስቱ። ምክንያቱም ምን እንደሆነ አያቁም፣ በጣም ይፈራሉ፣ ይጨንቃቸዋል። አይናችሁን እንደጨፈናችሁ ስሙ አንዴ። ሁሉም በመደዳ ነው፣ ዱብዱብዱብዱብ የሚሉት በየቦታው ይራገፋሉ። ምክንያቱም ምን እንደሆነ አያቁም፣ ይፈራሉ፣ ይጨነቃሉ። በቃ ያስፈራቸዋል፣ ያስደነግጣቸዋል። መኝታቸው ላይ ተኝቶ ሰላም የላቸው፣ የጭንቅ ሌሊት ነው የሚያሳልፉት። ሌላኛዋ ደግሞ በመቃብር አፈር ነው የተደገመባት። አንደኛዋ ሴት ደግሞ ሆዷ ውስጥ ይገላበጣል። ጫት እየተፉ ነው የረገሟት የመዋርት መንፈስ መንፈስ ነው ይለኛል ጌታ። የሸከናው ሴን መንፈስ አሁን ጸጥ በሉ። በየቦታው የእግዚአብሔር እሳት ይነካቸዋል። መቆም አይችሉም። እነዚህ መናፈስቶች አስራ ሁለት ሰዎች ላይ ወንዶች ላይ ሴቶች ላይ ያለው መንፈስ መቆም አይችልም። ይወድቃል በየቦታው ዱብ ዱብ ማለት ልክ እንደ ተቆረጠ ዛፍ ይወድቃሉ። መቆም አይችሉም። አንድ ሁለት ሦስት ናውጣ፣ አስተኛዋቸው። እዛ መሬት አስተኛዋቸው። ውደቅ፣ አምጣዋቸው። ቶሎ ቶሎ አስተኛዋቸው። እዚህ ውደቅ። የእባ መንፈስ የጥንቆላ መንፈስ የድግምት መንፈስ አይናችሁን ጨፍኖ በጫት የተሰራ ድግምት፣ በጫት አትገለውም፣ አታሳብደውም። ይኸውልህ አንድ ወጣት ልጅ አሁን ይወድቃል፣ መንፈሱ ይመታል፣ እሱ ይቀባል፣ አስጨናቄው አስጨንቆታል። ወደቃ ቶሎ ቶሎ አምጥቶ፣ ሁለት በኢየሱስ ክርስቶስ። አንዴ ነው ጭብጨባ ለኢየሱስ የምናሳርገው አሁን ይውደቁ። መጀመሪያ ቆይ ቆይ፣ ግንባራችሁ ላይ ጃችሁን ጫኑ። ዓይናችሁ የጨው ክና ናውጣ። አንድ ሴታ ያል በመቃብር አፈር ነው የተሰራባት። እናቷን ገድያለው፣ እሷንም ገላታለሁ። ምን ብዙ ቤተሰቦቿን ገድያለው ይላል። ናውጣ በጌታ በኢየሱስ ቤተሰቧን ገድያለሁ ይላል። እሷንም ገላታለሁ ይላል። አትገላትም አንተ የሞት መንፈስ። ፊት ለፊቷ ላይ የሬሳ መቃብር አዘጋጅቶ ጉድጓድ ቆፍረውላታል። ኢየሱስዬ ግን ዛሬ ጣልቃ ገብቶ ነፃ ያወጣታል። ድምፁ ራሱ ይወል ዋ እያለ እያጓራ ነው የሚወጣው። አንድ ሁለት ሶስት ውዳ ባሀይ ያው አሁን መቆም አልቻለም። እየተጠወለወለ ነው ተመታ። ያው በልዋ አሁን ለኢየሱስ ድብልቅልቅ ያለ ልልታና ጭብጭብ

ያሉ ጠንቋዮች አለን ጌታ ማታ ሌሊቱ ሙሉ እንድትሞት ብለው እየረገሙክና እያሟረቱ ነው ያደሩት። እና በአንድ ሴት ልጅ ላይ ግደሉት ተብለው ብዙ መናፈስቶች ተከማይተው በአንድ ሴት ልጅ ላይ ገብተው ግደዩ ተብላ የተላከች ሴት አለች። አሁን መንፈሱ ማን እንደሚሞት እናየዋለን። አይናችሁን ጨፍኖ አሁን ሁለት ጠንቋዮች ታያላችሁ። ገና አዲስ ዓመት እንደገባ አካባቢ ሁለቱ በሞት ይሰናበታሉ። የከተማውን በረከት የያዙ ከተማውን ያስጨነቁ ሁለት ጠንቋዮች ይሰናበታሉ። አለንጌታ ጫኑ፣ አሁን ጫኑ እ አንዱ በአንድ ሴት ልጅ ላይ አንዱ በአንድ ወንድ ላይ ገብቶ እነሱ እኮ በስጋ ነው ይወዱኛል። ነገር ግን መንፈስ ውስጣቸው ቁጭ ብሎ ግደሉት ተብሎ ነው የተላከው። ገዳይ መንፈስ ነው። ጨፍኑ አይናችሁን። አሁን ሴቷ ልጅ ላይ ያለው መንፈስ እያጓራ ይወጣል። ጌታ እንደዚህ አለ፣ እነሱ ላይ ያለውን ገዳይ መንፈስ እመታለሁ፣ እነሱን ለትውልድ እቀባቸዋለሁ አለኝ ጌታ። ጨፍኑ፣ ግንባራችሁ ላይ እጃችሁን ጫሉ። አሁን እየተጨነቀ ነው። ባዩ አጨብጭበዋል። ደጋም ደጋሚው ተሰብስበው ሲያሟርቱ ይሙት ብለው አጫጭ ሰው አጣል። ይኸው አለው እስከ ዛሬ። አንደኛው አውሬ ይኸው ነው። እዚህ ወንዱ ልጅ ላይ አለው። ያዘው ውስጥ ያዙት፣ እዚያ መንፈሱ እጁን ቆርጦ ሊበላ ይሆን? በኢየሱስ ኃይልህን ሰብሬዋለሁ። ከሚቀቡት አንዱ ብላቴና ይሄ ልጅ ይሆናል። ተመልከቱ እጁን ሊበላው ይሁን ምን ልታደርገን የመጣው እዚህ እ ተናገራ አንተ የተዋረድክ ክፉ መንፈስ ተመታሃል። ኃይል ጉልበት ደቋል። ምን ልታደርገን የመጣው በኢየሱስ ክርስቶስ ስም። ኤም ብላቴና ወደ አይምሮ መልሼዋለሁ። ቀና በላአባል አይዞ፣ አይዞክ፣ አይዞ ማይክል ስተውስጥ እኔ የምልህ እነዚህ ልጆች ጋር እኮ ልትደባደብ ነው። አሁን ምን አደረጉክ? ተናገር እንጂ አታውቅም። ለምንድን ነው ልትደባደባቸው? አይዞክ ነፃ መውጣት ትፈልጋለህ? መልስልኛ ነፃ መውጣት ትፈልጋለህ? አይዞህ። እሺ ኖ ይዛችሁት ነው ወደዚህ። ወደ እኔ ተመልከት፣ እጅህን ከፍ አድርግ፣ ዓይነን ጨፍን። ኢየሱስ ይበል በል። ዛሬ ነፃ አውጣኝ፣ እኔ ያንተ ነኝ። እኔ በል ያንተ ነኝ፣ በኢየሱስ ክርስቶስ ስም አንተ ሉሲፈር በጌታ በኢየሱስ ስም አዝሃለሁ። ጊዜ አልቋል፣ ሰዓት አልቋል፣ ዘመን አልቋል። ይሄ ፕላቴና ያንተ አይደለም። አንዳች ልታደርገው አትችልም። ማን አንተ? ተናገር! ማን ማን? ተናገር! በናዝሬቱ በጌታ በኢየሱስ ደም ስጋውን ነፍሱን መንፈሱን አይሙረውን ለቀ እ በነገራችን ላይ የሰው ደም የተጠማ ደም ሲያፈስ የኖረ አውሬ ነው። ደም የተጠማ መሰወያ ያለው የብዙ ትውልድ ደም ሲጠጣ ሲጠጣ የኖረ ነው። የደም ግብር የለመድክ አውሬ፣ እጃቸውን ዘርጉና እሳት በል ውስጥ። ድገሙበት፣ ድገሙበት፣ ድገሙበት፣ ድገሙበት፣ ድገሙበት፣ ድገሙበት። በኃይል በሉት በኃይል በሎት በኃይል በሎት በኃይል በሎት። አሁን የማዘን ስማ። ስጋውን ለቀ፣ ነፍሱን ለቀ፣ መንፈሱን ለቀ። እግሩን ያ ሳይለም በሙሉ ሽባርኬዋለሁ በኢየሱስ። ይሄ ብላቴና ታያላቸው፣ እግዚአብሔር ከሚያስነሳቸው አገልጋዮች አንዱ የተቀባ ብላቴና ይሆና። ጅማ ለምን ትመጣላችሁ? ጅማ የእናንተ ሳትሆን ጅማ የኢየሱስ ናት። ጅማ እንዳታድግ ወተትካት። ቆይ ቆይ ቆይ፣ ስሙ! እሺ እነዚህን ለምን ያስክ? እኔ ሳልሆን የናዝሬቱ ኢየሱስ ነው የያዛቸው

ይኸዋለው እስከ ዛሬ እንኳን ልሞት ከከብሬ፣ ጠላት በዙሪያዬ የሚዞረው ካልገደልኩት ብሎ የሚፎክረው ጠላቴ ያልገባው አንድ ነገር ኢየሱስ ብሎኛል፣ አትሽር። ቀደምን ዛሬ አንተ በሰላም አዲስ አበባ አትገባ አረባክ፣ አረባክ፣ አረ አረባክ በለት ወገባችሁን ይዛ አረባክ በለት ስማ፣ ስማ፣ እንኳን አዲስ አበባ ገና ዓለምን እንደገና እንደገና መቶ ሚሊዮን ብር

ምልክት አለብኝ። የኢየሱስ ደም ቅባት ትፈልጋለህ? እስቲ ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው። ቅባት ትፈልጋለህ? እግዚአብሔር እንዲቀባ ትፈልጋለህ? ሰይጣን ወደ ልዩ ልዩ ልምምድ ውስጥ አንተን ሊያስገባ ያቀደውን ዕቅዱን ሁሉ አፍርሼዋለሁ። አይኔን

አምቶቶወደንና በጌታ በኢየሱስም እናንተ ታውቃላችሁ። ይሄ ምንድን ነው? መንገድ ላይ ቆሻሻ ተሸክመው የሚዞሩ ያበዱ ሰዎች፣ ልክ እንደዛ ሊያሳብደው ገሪባ ቆሻሻ አሸክመታል። ጌታ በኢየሱስ ስም ለመጨረሻ በል ሶስት ጊዜ ለመጨረሻ ሄድ ሰዓት ይብላ አንሱት። ነበጌታ በኢየሱስ ሥጋዋን ነብሷን መንፈሷን አይምሯን ለቀ። ሶስት ጊዜ ጩ እናውጣ፣ ወደ ባህይ ሶስት ጊዜ ጩ እናውጣ። አንድ ሁለት ሶስት ደጁ እናውጣ። ሰዓት ይብላ በኢየሱስ ደም። የሚገርም ነው። ልክ እንደ መርዛ አይነት በማሰሮ ውስጥ የተቀመጠ ዘመኗን ሁሉ ለመበከል የተዘጋጀ እንደ መርዝ አይነት ነገር ማሰሮ ሲሰበር ያ መርዙ ከፊቷ ሲፈሳ ያለው በኢየሱስም እቺን ብላቴና ነፃ አወጣዋት ክፈቻ አይነሽ በኢየሱስም ወደ አይምሮ መልሳት ቀናባይ ኔ ወደ እኔ አንቺ ውስጥ ሶስት አጋንንቶች አሉ እንዲወጡ ትፈልጊያለሽ ብቻ ብቸኝ አይኔ ነኝ በጌታ አይኔ ነኝ። አንተ ክፉ መንፈስ አልፈልግህም ባይ ስ አልፈልግህም ባይ እኔ የኢየሱስ ነኝ ባይ። ሂድ ከላ ላይ ኢየሱስ ደም ሂድከ ውስጧ ሙልጭ ብለ ተነቅለ መርዝን ሁሉ ለዘላለም ደፍቸዋለሁ። በኢየሱስም ነፃ ነሽ። አንሷል። አገልጋዮች አንዳንድ እያዛችሁ ብድግ ብድግ ያደርግ ያ እዛ ጋር እና አንተ እዛ ጋር ይዘቁ ማለት አንዳንዱን ይዛችሁ ቁሙ። በኢየሱስ ክርስቶስም ወደ አይምሮ መልሳቸው። ቀና በየት ናስቲ ወደ ነያስ ነው ነጻ መውጣት ትፈልጊያለሽ? በኢየሱስም ስም በቡና የሰጣት መርዝ ከውስጧ የተነቀለ ይሆን። ነጻነ በጌታ በኢየሱስ ስም በዚህ ሴት ላይ የተሰራ ድግምትና መስተፋቀር አሁን አፍሬሻዋለሁ። ከላይ በኢየሱስ ስም ነጻነ። አንሳት አንሳት፣ ለሁለት ያዘ

ሶስት ጊዜ ጮኸ። ውጣ ከውስጧ እ በመቃብር አፈር የሚሰራ መንፈስ ነው፣ ማየው ታውቃላችሁ። ድንገት ሊደፋት የሚፈልግ መንፈስ ሂድ ከላይ ወለይ፣ ሂድ ከላይ ወለይ፣ ሂድ ኢየሱስ፣ ሂድ ከውስጧ፣ ሂድ ከውስጧ። በኢየሱስ ደም ሻው ለዘላለም አጨብጭው ለኢየሱስ